የቡታጅራ ወንዶች ሴትን እንዲህ ካልሲ መቀያየር ፋሽን አድርገውታል ይመስለኛል፣ ማለት ነው። ይሄ ደግሞ ደህና ሰው ነህ ደህና ነህ ሲባል ብሶ ተገኘ ማለት ነው። ማርያምን፣ እኔ ለማርክ በጣም ሬስፔክት አለኝ በ በጣም ክብር አለ ለማርክ ማለት ነው። ግን ከሌሎቹ ደግሞ ብሶበት ተገኘ ማለት ነው። ብሶበት ማለት ነው። ብሶበት በቃ የቡታጅራ ወንዶች ማለት ነው። የምሬ ነው ምላቸው፣ ሴትን እንደ ካልሲ ነው የሚቀያይሩት። በቃ አለቀ። ሴት ልጅ በቃ ሚዲያ ላይ መነገጃ ነው የሚያደርጉት፣ እውነት ለመናገር መነገጃ ማለት ነው። መነገጃ ዶራል መሰብሰቢያ ነው ያደረጓቸው፣ እውነት ለመናገር ማለት ነው። ዶራል መሰብሰቢያ አደረጓቸው። የምሬ ነው የምላቸው ያቺ እይታው ቀነስ ሲልባት ከቤዛ ጋር ይጋጭና ደግሞ ይች እንደ አዲስ ቻናሉ እንዲታይለት ማለት ነው። ይችን ይዞ መጣ ደግሞ ማለት ነው። በጣም ነው የምትገርሙት፣ በጣም ከሚባል በላይ ምንም በቃ ለብር እንጂ ለሌላ ለምንም ማለት ነው። ታወቃችሁ እኮ ሴት ልጅ ዶራል መነገዥ አድርጋችኋታል ሚዲያ ላይ ማለት እኮ ነው። ሰላም እንዲናችሁ ሊያጋችሁ ያለምን ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር አሰብ፣ አስተያየት ስጡ። በጣም ነው የተገረምኩት። የምር እኔ እውነት ስነግራችሁ ለማርክ በጣም ሪስፔክት አለኝ ከሚባል በላይ እውነት ለመናገር በጣም ከሚባል በላይ ሪስፔክት አለኝ ለማርክ፣ እውነት ለመናገር የምር። ግን አሁን ላይ ሱ ብሶበት ተገኘ። በጣም የሚገርም ማለት ነው። በቃ ከዳር እስከ ዳር በቃ ሴትን እንዲህ ካልሲ መቀያየር ሲወዱ ማለት ነው ሲወዱ ሲወዱ። እናንተ እንኳን አግብታችሁ ወልዳችሁ እራሱ አታርፎም እውነት ለመናገር ማለት ነው። ሚስትህን ራሷን ጥላችኋት ነው የምትሄዱት ሌላ ሴት ጋር። የእናንተ ባህሪ የታወቀ ነው ማለት ነው። ለነገሩ ከእናንተ ምን እንማራለን እኛ? እኮ ከእናንተ ትምህርት አለ ብለን ደግሞ እናንተን እየተከተልን መሄዳችን ነው የሚገርመኝ ማለት ነው። ምንም እኮ ከላይ እስከታ የምታስተምሩት ነገር የላችሁም እውነት ለመናገር እንደው። አሁን ከቡቻ ጅራይቱ በሮች ምን ትማራላችሁ? ምንስ ትምህርት አላችሁ? ምንም የሚያስተምር ነገር የላችሁም እኮ። ተጃጃሉ ከባላችሁ ሌላ ሌላ ወንድ ያዙ ከሚስታችሁ ሌላ ሌላ ፍቅረኛ የያዙ ነው የሚያስተምሩት። ሌላ ምን ያስተምሯችኋል? የቡታ ጅራዊቱ በሮች እስኪ ለእውነት ፍረዱ። ምንም የሚያስተምሩት ነገር የለም። ተጃጃሉ ከሚሉ ውጭ ሌላ ነገር አያስተምሩንም እነሱ ማለት ነው። የእውነት ስነግራችሁና የሚገርም ነው በጣም በእውነት በጣም ይገርማል። ይሄ ደግሞ ጥሩ ሰው ነው ደህና ሰው ነው መልካም ሰው ነው ሲባል ደግሞ ብሶበት ተገኘ ማለት ነው። ናፍቀሽኝ ነበር አላላም ቤዛንም ህይወት የመረሹ ወይኔ ቸኮሌት በአንቺ ህይወት ይበራ በአንቺ ሁሉ ነገር የተስተካከለ አንቺን ታገኘ ሁሉም ነገር ተስተካከለልኝ እያከ ስታሽቃብጥ እንዳል ነበር። አሁን ደግሞ ይቺን ሲያገኝ አንቺ ሲያገኝ ህይወት ይበራልኝ ናፍቀሽኝ ነበረ ነበር ምናምን እያለ ሲያሽቃብጥ አቤት ወንድ ልጅ፣ አቤት ወንድ ልጅ፣ አቤት ወንድ ልጅ፣ አቤት ወንድ ልጅ፣ አቤት፣ አቤት፣ አቤት ሴት ሴት ክብር ናት። ማርያምን ሴት ክብር ናት። የሚዲያ መነገዣ አይደለችም። የዶራል መሰብሰቢያ አይደለችም። ገባችሁ? አደን ደግሞ ለሴት ክብር አላቸው ትላላቸው የቡታ ጅራ ወንዶች። አቤት ለሴት ልጅ ክብር አላቸው። ምንድነው ክብራቸው? ሴት እየቀያየሩ ይዞ መቶ ዶራል መሰብሰብ ነው ክብራቸው? ምንድነው ነው ክብር ያላቸው ለሴት ልጅ። ለሴት ልጅ ክብር ያለው እንደዛ አይደለም። ኦኬ ከገባችሁ ማለት ነው። እንደዛ አይደለም ለነገሩ ሴቶቹም ናቸው ከዛች ጋር ሆኖ እያየችው መታ የምትለጠፈው ነገር፣ ከዛች ጋር ሆኖ እያየችው መታ የምትለጠፈው ነገር። ይሄን ምን የሴቶችም ነገር ይገርመኛል። እንደ ስራ ቢሆን ክብር ይበልጣል ከሁሉም ነገር። ክብራችሁን ብጠብቁ ጥሩ ነው ብዬ አስባለሁ፣ እውነት ለመናገር አንተ በጣ ተገኛ አታትተባለ ደግሞ ብሶት መገኘት። ማርክ አሳዝናኛል፣ አሳዝናኛል። የስንት ጊዜዋን ደግሞ ልጅ ይዞ መጣ መጣት ጉደሩ ኬኩ አይ አይ ይመሻችሁ። ለማንኛውም እና እናንተ ብር ስብሰባ እንጂ ክብር የሚባል ነገር አታውቁም። ዶራላችሁ መሰብሰብ ብቻ ነው ስራችሁ ሌላ ክብር የሚባለው ነገር የሚባል ነገር የለም እዚህ ጋር እና በደንብ ሰብስቡ። የሚያዋጣችሁ ብር ነው። እናቴ ደግ አድርጋችኋል። በደንብ ሰባስቡ። አዲስ ሕይወት ጀመርክ አይደለ? ቤዛን ገለል አርገ አቤት፣ ጀመርክ አይደለ? ቤዛን ገለል አርክና አዲስ ሕይወትህን ጀመርክ ከሷ ጋር ማለት ነው። ጀግና ማርክ፣ ጀግና ይመችህ። በርታሽ ይሄንን ነው የምልህ ለአንተ፣ ሌላ ምንም ምልህ ነገር አይኖረኝም። በርታ፣ መልካም ሕይወት ይሆነልህ። ይሄንን ነው ምልህ። መቼስ ስራችሁ ይሄ ሆኖ የለም የመንግስት ሰራተኛ አይደላችሁ፣ ስራ የላችሁ፣ ስራችሁ ኢትዮብ ነው። አይፈረድባችሁም ለነገሩ።